እንዲሁም ሌሎች የትምህርት አይነቶችን ያካትታል። መማር የምትፈልጉ ከታች ባለው ስልክ በመደወል መማር እና መከታተል ትችላላችሁ። የቋንቋ አካዳሚ ቻናል። የተወደዳችሁ የቻናላችን ተከታታዮች፣ በቻናላችን ላይ የተለመደውን ዝግጅታችን ወደ እናንተ ይዘን መምጣታችን ቀጥሏል። ስለዚህ እናንተ ቻናሉን ወይም ቪዲዮን በምታዩበት ሰዓት ላይክ፣ ሸር፣ ሳብስክራይብ በማድረግ እንዲሁም ኮሜንታቸውን አስተያየት መስጫው ላይ ብትጽፉልን እንቀበላለን። ስለዚህ የዕለቱ ዝግጅት ደግሞ አረፍተ ነገር ምስረታ በሚል አረፍተ ነገር እንዴት እንመሰረታለን፣ እንዴትስ እናነባለን የሚለውን የምና ይሆናል። ስለዚህ አረፍተ ነገር ስንሰራ የቃላት ስብስብ አረፍተነገር ማለት የቃላት ስብስብ ሆኖ አንድ ሙሉ መልእክት ሊያስተላልፍ የሚችል ማለት ነው። አንድ ሙሉ መልእክት ሊያስተላልፍ የሚችል የቃላት ስብስብ ወይም የአረጋት እና የቃላት ስብስብ ነው። ስለዚህ ወደ መጀመሪያው ዝግጅቴ ሳልፍ የመጀመሪያው አንደኛው አረፍተ ነገር መጀመሪያ ቀስ ብያነባዋለሁ፣ ከዚያ ደግሞ ፈጠን ብያነባዋለሁ። ስለዚህ ተከታተሉ። እንዴት እንደምታነቡት ያግዛችኋል፣ ይረዳችኋል። ማንበብ መጻፍ እንዴት እንደምትችሉ አረፍተ ነገር እንዴት መስራት እንዳለባችሁ ልትማሩበት የምትችሉ ቪዲዮ ነው። ስለዚህ ተከታተሉ። እሺ ቀስ ብዬ አነባለሁ። መጀመሪያ መሰረት ወደ ትምህርት ቤት ሄደች። እደግመዋለሁ። መሰረት ወደ ትምህርት ቤት ሄደች። ፈጠን ብዬ ሳነባው፣ መሰረት ወደ ትምህርት ቤት ሄደች። እደግመዋለሁ። መሰረት ወደ ትምህርት ቤት ሄደች። ቀጥሎ ያለው ሁለተኛው ደግሞ ሁለተኛው ደረጀ ወተት ይወዳል። እደግመዋለሁ ደረጀ ወተት ይወዳል። ፈጠን ብዬ ሳነበው ደረጀ ወተት ይወዳል። እደግመዋለሁ ደረጀ ወተት ይወዳል የሚል ይሆናል። ቀጥሎ ያለው ደግሞ ሶስተኛው ሶስተኛው ዓረፍተ ነገር ሃና ብርቱካን በላች። እደግመዋለሁ ሃና ብርቱካን በላች። ፈጠን ብዬ ሳነባው ሃና ብርቱካን በላች። እደግመዋለሁ ሃና ብርቱካን በላች። ቀጥሎ ያለው አራተኛው ደግሞ አራተኛው ፋጡማ ከሱቅ እንቁላል ገዛች። እደግመዋለው። ፋጡማ ከሱቅ እንቁላል ገዛች። ፈጠን ብዬ ሳነበው ፋጡማ ከሱቅ እንቁላል ገዛች። እደግመዋለሁ። ፋጡማ ከሱቅ እንቁላል ገዛች። ቀጥሎ ያለው ደግሞ ቀጥሎ ያለው አምስተኛው ዓለሙ ጎበዝ ሹፌር ነው። እደግመዋለሁ ዓለሙ ጎበዝ ሹፌር ነው። ፈጠን ብዬ ሳነበው ዓለሙ ጎበዝ ሹፌር ነው። እደግመዋለሁ ዓለሙ ጎበዝ ሹፌር ነው። እሺ፣ ቀጥሎ ያለው ስድስተኛው እንደምታዩት፣ መላኩ ጎበዝ አርሶ አደር ነው። እደግመዋለሁ መላኩ ጎበዝ አርሶ አደር ነው። ፈጠን ብዬ ሳነበው መላኩ ጎበዝ አርሶ አደር ነው። እደግመዋለሁ መላኩ ጎበዝ አርሶ አደር ነው። እሺ ቀጥሎ ያለው ሰባተኛው ሰባተኛው ጀማል ቁርሱን ማር በዳቦ በላ። እደግመዋለሁ ጀማል ቁርሱን ማር በዳቦ በላ። ፈጠን ብዬ ሳነባው ፈጠን ብዬ ሳነባው፣ ጀማል ቁርሱን ማር በዳቦ በላ። ጀማል ቁርሱን ማር በዳቦ በላ። እሺ፣ ቀጣይ ያለው ደግሞ ስምንተኛው ስምንተኛው ገመቹ ነጭ ሸሚዝ ገዛ። እደግመዋለሁ። ገመቹ ነጭ ሸሚዝ ገዛ። ፈጠን ብዬ ሳነበው፣ ገመቹ ነጭ ሸሚዝ ገዛ። እደግመዋለሁ። ገመቹ ነጭ ሸሚዝ ገዛ። እሽ። ቀጥሎ ያለው ደግሞ ዘጠነኛው፣ ደመቀ የቤት ስራውን ሰራ። እደግመዋለሁ ደመቀ የቤት ስራውን ሰራ። ከጥንብ ብዬ ሳነበው ደመቀ የቤት ስራውን ሰራ። እደግመዋለሁ ደመቀ የቤት ስራውን ሰራ። እሺ፣ ቀጥሎ ያለው አስረኛው አስረኛው ታመነ አማርኛ ማንበብ ይችላል። እደግማለሁ ታመነ አማርኛ ማንበብ ይችላል። ፈጠን ብዬ ሳነበው ታመነ አማርኛ ማንበብ ይችላል። እደግማለሁ ታመነ አማርኛ ማንበብ ይችላል። ስለዚህ ይህን እያንዳንዱን ዓረፍተ ነገር ከርሰሩም ተከትላችሁ ብታዳምጡትና ብታዩት ለማንበብም ሆነ ለመጻፍ ያግዛችኋል። ማንበብ እንዴት ማንበብ እንዳለባችሁ እንዴት አረፍተ ነገር ቃላትን አጋጥማችሁ መስራት እንደምትችሉ ሊያሳያችሁ የሚችል ቪዲዮ ነው። ቪዲዮውን አይታችሁ ስትጨርሱ ላይክ፣ ሼር፣ ኮመንት እና ሳብስክራይብ ማድረግ አይዘነጋም። ደግነት ለራስ ነው። በሌላ ዝግጅት እስከምንገናኝ ቸርን ሰንብት። መልካም ጊዜ